ሰላስተን ተመልካቾች እንዴት አምሽታችኋል። ኢቲቪ አምስት ሰባት ወዲያ ዝናችሁ የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ እቆያለሁ። በሴቶች የአፍሪካ እግር ኳስ ዋንጫ ማጣሪያ የመጨረሻ ዙር የመጀመሪያ ጨዋታን ያደረገው የኢትዮጵያ ሴቶች ብሔራዊ ቡድን ሁለት ለዜሮ በሆነ ውጤት ተሸንፏል። በአሰልጣኝ ዮሴፍ ገብረወልድ እየተመሩ ወሳኝ ጨዋታቸውን ከታንዛኒያ ብሔራዊ ቡድን ጋር በአዛም ዓለም አቀፍ ስታዲየም ከደቂቃዎች በፊት ያደረጉት ሉሲዎቹ ሁለት ለዜሮ በመውጤት የተረቱት። አይሻ ኑንካ እና ጀሚላ ራጂብ ለታንዛኒያ ብሔራዊ ቡድን የማሸነፊያ ግቦቹን ያስቆጠሩ ተጫዋቾች ሆነዋል። ከሳምንት በኋላ የመልሱ ጨዋታ በድሬዶ ዓለም አቀፍ ስታዲየም ሲደረግ፣ የኢትዮጵያ ብሔራዊ ቡድን በሞሮኮ አስተናጋጅነት ለሚደረገው የአፍሪካ እግር ኳስ ዋንጫ ከ14 ዓመታት በኋላ ለማለፍ ሁለት ግብና ከዛ በላይ ማስቆጠር ይጠበቅበታል። ሁለተኛው የታዳጊዎች ኦሎምፒክን ለማካሄድ ዝግጅት ማጠናቁን የኢትዮጵያ ኦሎምፒክ ኮሚቴ አሳወቀ። ከጥቅምት 15-23 ድረስ በአዲስ አበባ ከተማ የሚደረገውን የወጣቶች ኦሎምፒክ ቅድመ ዝግጅት አስመልክቶ የባህልና ስፖርት ሚኒስቴር፣ የኢትዮጵያ እግር ኳስ ፌዴሬሽን እና የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ውድድሩን አስመልክቶ መግለጫ ሰጥተዋል። በኦሎምፒክ ጽንሰ ሀሳብ በሚከናወነው በዚህ ውድድር በ20 ስፖርት አይነቶች ከ12 ክልሎችና ከተማ አስተዳደሮች ስፖርተኞች የሚካፈሉበት ሲሆን ታዳጊን ከማፍራት ባሻገር የመታያ መድረክን ይፈጥራልም ተብሏል። ተተኪ ስፖርተኞችን ለማፍራት የሚያስችል መሆኑ የተገለጸው ውድድሩ የእድሜ ተገቢነትን ጥያቄ ለማስቀረትን በትኩረት ሲሰራ መቆየቱ ነው የተገለጸው። ከዚህ ውድድር በቀጣይ በአንጎላ ለሚደረገው የአፍሪካ ወጣቶች ኦሎምፒክና ለመጀመሪያ ጊዜ በአፍሪካ በሴኔጋል ዳካር ላይ ለሚደረገው የዓለም የወጣቶች ሻምፒዮና ኢትዮጵያን የሚወክሉ ስፖርተኞች ይመለመሉበታል። የሲቢ የኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት ነገ በሚደረጉ አራት ጨዋታዎች ይጀምራል። በአንደኛው ሳምንት በሸገር ደርቢ ሽንፈት የደረሰበት ኢትዮጵያ ቡና ከአዲስ አዳጊው ነጌሌ አርሲ ጋር ይጫወታል። ቡናማዎቹ ቁጥር አንድ ግብ ጠባቂያቸው ኢብራሂም ዳንግላንድን በቅጣት የማይጠቀሙ ሲሆን ነጌሌዎች የመጀመሪያ የሊጉ ግብ አስቆጣሪያቸው የሀቢብ ከማልን ግልጋሎት በጉዳት ምክንያት ያገኙ። ጨዋታው ቀን ሰባት ሰዓት ሲል በአዲስ አበባ ስታዲ የሚካሄድ ሲሆን ከዚህ ጨዋታ ቀጥሎ ሌላኛው አዲስ አዳጊው ቡድን ሸገር ከተማ ከአዳማ ከተማ ጋር ይጫወታሉ። ቀን 1 ሰዓት ላይ የሚጀምረው ጨዋታ አዳማ ከተማዎች አምበሉን ሃይደር ሸረፋን በቅጣት ምክንያት ያሳልፉ። ሸገር ከተማ በሊጉ የመጀመሪያ ነጥቡን ለማሳካት ነው የሚጫወተው። በሃዋሳ ዩኒቨርሲቲ ስታዲየም ወልዋሎ ዲግራት ዩኒቨርሲቲ ከፋሲል ከነማ ቀን ዘጠኝ ሰዓት ላይ ይጫወታሉ። ፋሲል የመጀመሪያ ድሉን፣ ወልዋሎ ደግሞ በሊጉ የመጀመሪያ ነጥብ ፍለጋ ወደ ሜዳ ይገባሉ። ምሽት ሰዓት ላይ ወላይታ ዲቻ ከድሬዳዋ ከተማ የሚጫወቱ ሲሆን ሁለቱም ክለቦች የመጀመሪያ ነጥብ ለማግኘት የሚያደርጉት መርሃ ግብር ይሆናል። የ የ2025 የአፍሪካ የዓመቱ ምርጥ ተጫዋች እጩዎች ይፋ ሆነዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የ2025 የዓመቱ ምርጥ ተጫዋች የመጨረሻ አስር እጩዎችን ይፋ አድርጓል። የሊቨርፑል ሞሐመድ ሳላ፣ የፔዥው አሽራፍ ሐኪሚ፣ የጋላሳሪያው ቪክቶር ኦስሜን፣ የቱናሞ ስፐሮ ፔፕ ማተሳር፣ የናፖሊው ዛምቦ አንጉሳይ እና የቦርሺያ ዶርትመንዱ ሴሪው ግራሲ በእጩነት ከቀረቡት መካከል ናቸው። ባለፉት ሁለት ዓመታት ሁለተኛውን የጨረሰው ሞሮካዊ የፔዥው ተጫዋች አሽረፍ ሐኪሚ በዚህ ዓመት ትልቅ ግምትን አግኝቷል። በአሰልጣኞች ዘርፍ ኬቨርዴን በታሪኳን ለመጀመሪያ ጊዜ በዓለም ዋንጫ እንድታልፍ ያደረጉት አሰልጣኝ ቡቢ ቤስታ፣ የግብፁ አሰልጣኝ ኦሳማ ሰንና የሞሮኮ ከ20 ዓመት በታች አሰልጣኝ መሐመድ ኦሃቢ በእጩነት ከቀረቡት ውስጥ ይገኙበታል። በምርጥ ብሔራዊ ቡድን ደረጃ ዘጠኙም ለዓለም ዋንጫ ያለፈው ሀገራትና የዓለም ከ20 ዓመት በታች ዓለም ዋንጫ አሸናፊው የሞሮኮ ከ20 ዓመት በታች ቡድን በእጩነት ቀርበዋል። በአውሮፓ ሻምፒየንስ ሊግ የሶስተኛ ዙር መራ ግብር ዛሬ ምሽት የሚከወኑት የሪያል ማድሪድና የጁቬንቱስ እንዲሁም የአይንትራ ፍራንክፈርትና የሊቨርፑል ጨዋታዎች ትኩረትን አግኝተዋል። ሊቨርፑልና ዩቬንቱስ በሁሉም ውድድሮች የውጤት ቀውስ ውስጥ በገቡበት ወቅት የሚያደርጉት ጨዋታም ይሆናል። ይበልጣል ሰውነት ተጨማሪያል የአውሮፓ ቻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ጨዋታዎች ዛሬ ምሽትም ቀጥለው ሲከናወኑ የ15 ጊዜ መድረኩ አሸናፊ ሪያል ማድሪድን በውጤት ቀውስ ውስጥ ከሚገኘው ዩቬንቱስ ጋር የሚያገናኘው ጨዋታ ከተጠባቂዎች መካከል ነው በሁሉም ውድድሮች በተከታታይ አራት ጨዋታዎች ለሽንፈት የተዳረገው ሊቨርፑልም ወደ ጀርመን ተጉዞ ከኢንትራክት ፍራንክፉርት ጋር የሚያደርጉት ግጥሚያም የተሻለ ትኩረትን አግኝቷል በውጤት ቀውስ ውስጥ የሚገኙት ዩቬንቱሶች በዛሬው ጨዋታ ከድል ጋር መታረቅ ከተሳናቸው አሰልጣኝ ጎርቱዶር የስንብት ደብዳቤ ሊቆረጥባ ሊኖራቸው እንደሚችል ይጠበቃል። እንደ ቱቶ ስፖርት ዘገባ ቱዶር ካለፉት ስድስት ጨዋታዎች በአንዱም እንዳለማሸነፋቸው የስንብት አፋፍ ላይ ይገኛሉ። እሁድ ዕለት በሴሬ ውድድር በኮሞ ሁለት ለባዶ ከተሸነፉ በኋላ የሚያደርጉት ግጥሚያ ነው። የዛሬው የሳንቲያጎ በርናባው ግጥሚያ የ47 ዓመቱ አሰልጣኝ ከክለቡ የስፖርት ዳይሬክተር ዳሚያን ኮሞሊ ጋር ያላቸው ሻከረ ግንኙነትም ከቱሪን የመውጫ ጊዜያቸውን እያፋጠነው እንደሆነ ተነግሯል። ቱዶር ከፊታቸው ከተደቀነባቸው የስንብት አደጋ ለማምለጥ ብቸኛው መንገዳቸው ከዛሬው ጨዋታ ጨዋታ ነጥብ ይዞ መመለስ ነው። ባለፉ ሁለት የመድረኩ ግጥሚያዎች ከዶርትሙንድና ከቪያሪያል ጋር ነጥብ ተጋርተው መለያየታቸው አይዘነጋም። ከሜዳቸው ውጭ ካደረጓቸው ያለፉ አምስት ጨዋታዎች በአንዱ ብቻ ነው ድል ያደረጉት። የያቢ አሎንሶ ሪያል ማድሪድ በአንጻሩ ጥሩ ቁመና ላይ በሚገኝበት ወቅት የሚያደርገው ግጥሚያ ነው። ማድሪድ በላሊጋ የዘጠነኛ ሳምንት መርሃ ግብር በክሊያ ምባፔ ብቸኛ ጎል ሄታፌን አንድ ለባዶ ባሸነፈ ማንግስት የሚያከናውነው ጨዋታ ነው። ነጥቡን 24 በማድረስ የሊጉን መሪነት ከባርሴሎና የተረከበበት ድል ነው። የ26 ዓመቱ ፈረንሳ ሩሲያ ምባፔ መባፊ ዛሬም የዩቬንቱስ ተከላካዮች ስጋት ሆኖ እንደሚያመች ይጠበቃል። በ12 ተከታታይ ጨዋታዎች ጎል በማስቆጠር የክርስቲያኖ ሮናልዶን ክብረ ወሰን ለመጋራት ጭምር ወደ ሜዳ ይገባል። ሎስ ብላንኮች ካይራት አልማቲን አምስት ለባዶ ያሸነፉበትን ጨምሮ በሁሉም ውድድሮች በተከታታይ ሶስት ጨዋታዎችን ካሸነፉ በኋላ በበቂ የሞራል ስንቅ ከጫና ውጭ ሆነው የሚያደርጉት ጨዋታ ነው። ማድሪድ በመጀመሪያው ዙር ጨዋታ በምባፔ ሁለት ጎሎች ታግዞ ኦሎምፒክ ደማርሴን ሁለት ለአንድ እንደመርታቱ የ100 ፐርሰንት አሸናፊነት ግስጋሴውን ለማስ ቀጠል ይጫወታል። የጃቢ አሎንሶ ስብስብ በያዝነው የውድድር ዓመት በሜዳ ያደረጋቸውን አምስት ጨዋታዎች ሁሉንም በአሸናፊነት ደምድሟል። ዛሬስ የሚለው ከምሽት አራት ሰዓት ጀምሮ መልስ የሚያገኝ ይሆናል። ቡድኖቹ በክረምቱ በተካሄደው የክለቦች ዓለም ዋንጫ ተገናኝተው ሪያል ማድሪድ አንድ ለባዶ ማሸነፏ አይዘነጋም። ማድሪድ አራት ለአንድ ካሸነፈበት የ2017 የአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ ጀምሮ ባደረጓቸው ያለፈው አራት ግንኙነቶች በሶስቱ አሸንፏል። ሊበንዲ እንዳለ በሁሉም ውድድሮች በተከታታይ አራት ጨዋታዎች ተሸንፎ በውጤት ቀውስ ውስጥ የሚገኘው ሊበ ሊቨርፑል ወደ ጀርመን ተጉዞ አይንትራክ ፍራንክፈርትን ይገጥማል። የአርነ ስሎት ቡድን በሊጉ በማንቸስተር ዩናይትድ ሁለት ለአንድ መረታቷ አይዘነጋም። በአውሮፓ ቻምፒዮንስ ሊግ አትሌቲኮን ሶስት ለሁለት በማሸነፍ መልካም ጅማሮን ቢያደርግም ወደ ጋላ አሳራይ ተጉዞ አንድ ለባዶ ተሸንፎ መመለሱ አይዘነጋም። ቀዮቹ በባለፈው አመት በዚህ ጊዜ ሁሉንም ጨዋታዎች አሸንፈው የደረጃ ሰንጠረዡ አናት ላይ ነበሩ። የዛሬውን ግጥሚያ ማሸነፍ ካልቻሉ ግን በቀጥታ 16ቱን የመቀላቀል እድላቸው አጣብቂኝ ውስጥ ይገባል። በያዝነው አመት በቡንደስሊጋው ብዙ ጎሎች የተቆጠሩበት ፍራንክፈርት ፍራንክፈርትን ነው ዛሬ ምሽት የሚገጥሙት። የሊጉ ከፍተኛ አስቆጣሪው ቡድንም የራሱ የዲኖ ቶፕ ሙለር ፍራንክፈርት መሆኑ አርነስሎት የኋላ መስመራቸውን በሚገባ አደራሽተው መግባት እንዳለባቸው ጠቋሚ ነው። የጀርመኑ ክለብ በሁለተኛው ዙር ጨዋታ በአትሌቲኮ ማድሪድ አምስት ለአንድ መረታቱ ይታወሳል። በሌሎች ስታዲየሞች ጨዋታዎች ቀጥለው ይደረጋሉ። በተያዘ በሻምፒየንስ ሊጉ የሶስተኛ ዙር ጨዋታዎች ከሌሎች ምድቦችም ይቀጥላሉ። የሊግ ውድድሮችን ጨምሮ በተለያዩ የመድረክ ጨዋታዎች ከአውሮፓ ክለቦች በብቸኝነት በአሸናፊነት የቀጠለው ባየር ሙኒክ ክለብ ብሩዥን ይገጥማል። በጥሩ አቋም ላይ የሚገኘው ቼልሲ ከአያክስ አምስተርዳም ጋር ሲጫወት፣ ሞናኮ ከቶተንሃም ሌላኛው የምሽቱ ጠባቂ ጨዋታ ነው። ምሕረት ተስፋዬ ጨዋታዎቹን እንደሚከተለው ተመልክታቸዋለች። በሁለት ሺህ ሃያ አምስት ሃያ ስድስት የአውሮፓ ሻምፒየንስ ሊግ የተሻለ ይጓዛሉ ተብለው ቅድሚያ ግምት ካገኙ ክለቦች መካከል የሚገኙት ባየር ሚኒክና ቼልሲ ምሽት በሜዳቸው ጨዋታቸውን ያከናውናሉ። በውድድር ዓመቱ በቡንደስሊጋው በመሪነት የሚገኘው ባየር ሚኒክ መቶ በመቶ የአሸናፊነት ጉዞውን ለማስቀጠል በሜዳው አልያንዝ አሬና ከቤልጅየሙ ክለብ ክለብ ብሩዥ ጋር ምሽት አራት ሰዓት ይጫወታል። ባቫሪያኑ በቡንደስሊጋው ከደር ክላሲክ ድል በኋላ ለሌላ ተከታታይ ድል ተሰናድተዋል። ሁለቱ ክለቦች በነጥብ ጨዋታ በሁለት አጋጣሚዎች ብቻ በሁለት ሺህ ሃያ አምስት ስድስት የአውሮፓ ሻምፒየንስ ሊግ የምድብ ጨዋታው ሲገናኙ ባየር ሚኒክ አራት ነጥቦችን መውሰድ ችለው ነበር። ባየርን ያለፉትን ሁለት የአውሮፓ ሻምፒየንስ ሊግ ጨዋታዎችን ፓፎስንና ቼልሲን አሸንፏል። ክለብ ብሩዥ ሞናኮን ሲያሸንፍ በአታላንታ ተሸንፏል። በሶስተኛው ዙር በመድረኩ ወደ አሸናፊነት ለመመለስም ይጫወታሉ። የባየርን አሰልጣኝ ቪንሰንት ኮምፓኒ ቦሩሲያ ዶርትመንድን ያሸነፈውን ቋሚ 11 እንደሚደግምም ይጠበቃል። በአራት ሁለት ሶስት አንድ የጨዋታ አቀራረብ ኒኮላ ጃክሰንን ከፊት ሀሪኬንን ከጀርባው እንደሚያስጀምርም ይጠበቃል። ኦሊሴና ሉዊስ ዲያዝ ቀ ና የግራ መስመሩን ሲመሩ ኪሚክና ፓቭሎቪች መሀል ላይ እንደሚጣመሩም ይጠበቃል ኪሚንዤና ራፋኤል ጉሬሮ ወደ ስብስቡ እንደሚመለሱ ሲጠበቅ ጉዳት ላይ የሚገኙት ዣማል ሙስያላ፣ አልፎንሶ ዳቪዝ፣ ሰርጅ ናብሪ፣ ሄሮኪ ኢቶ ከስብስቡ ውጭ ናቸው። የክለብ ብሩዥ አሰልጣኝ ኒኪ ሀይን በአራት ሁለት ሶስት አንድ የጨዋታ አቀራረብ ወደ ሜዳ እንደሚገባም ይጠበቃል የምዕራብ ለንደኑ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ ከኤርዲቪዚዮ ክለብ አያክስ ጋር ምሽት አራት ሰዓት ይጫወታል አሰልጣኝ ኢንዞ ማሬስካ በጉዳት የተሟላ ስብስብ አያገኝም። ባለፉት ጨዋታዎች ባሸናፊነት ቀጥሏል። ካደረጋቸው ሁለት የአውሮፓ ሻምፒየንስ ሊግ ጨዋታዎች በባየር ሚኒክ ተሸንፎ በቀድሞ አሰልጣኙ ጆዜ ሞሪኖ የሚመራውን ቤኔፊካን ማሸነፉ ይታወሳል። ኖቲንጋም ፎረስትን ባሸነፉበት ጨዋታ ከስብስቡ ውጭ የነበረው ኢንዞ ፈርናንዴዝ እና ዊስሊ ፎፋና በምሽቱ ጨዋታ በስብስቡ ይጠበቃሉ። ኢንዞ ማሬስካ በአማካይ ክፍል በሲንግል ፒቮት እንደሚጫወቱም ይጠበቃል። የኤርዲቪዚዮ ክለብ አያክስ ሁለቱንም የአውሮፓ ሻምፒየንስ ሊግ ጨዋታዎች ተሸንፏል። በሁለቱም ጨዋታዎች ግብ ማስቆጠር ሳይችሉ ሳይችሉም ወጥተዋል። ክለቡ በኤር ዲቪዚዮ ከዘጠኝ ጨዋታዎች አራቱን ብቻ በማሸነፍ መልካም ማይባል ጉዞን እያደረገም ይገኛል። በቀድሞ ተጫዋቻቸው ጆን ሂቲንጋ የሚመራው አያክስ የመጀመሪያ የአውሮፓ ሻምፒየንስ ሊግ ድላቸው ለማስመዝገብ ወደ ሜዳ ይገባሉ። በግሉ ጥሩ ጉዞ ላይ የሚገኘው ወይጎረስት በአያክስ በኩል ወሳኝ ተጫዋች እንደሚሆንም ይጠበቃል። ምሽት በስታንፎርድ ብሪጅ የሚከናወነው የሁለቱ የእርስ በእርስ ጨዋታ ለሶስተኛ ጊዜም ይሆናል። ሌላኛው የለንደን ክለብ ቶትናም ሆትስፐር ወደ ፈረንሳይ አቅንቶ ከሞናኮ ይጫወታል። ሁለቱም ቀደም ሲል ባደረጓቸው የሁለት ሁለት ዙሮች የአውሮፓ ሻምፒየንስ ሊግ ጨዋታዎች አራት አራት ነጥቦችን ወስደዋል። ቶማስ ፍራንክ ቁልፍ ተጫዋቾቹን በጉዳት አጥቶ የሚያከናውነው ጨዋታም ይሆናል። በሚጫወቱበት ሊጎች ነጥብ ጥለው ሲገናኙ ወደ አሸናፊነት ለመመለስ ምሽት አራት ሰዓት ይጫወታሉ።